ላይክ ሰው ሲያስቀናኝ ስቀና ስናደድ በቃ ላይክ በጣም እንትን ንላለ ግን በጣም ሰው ሲወደ ምናምን ሲፈልገ ምናምን ግን ብዙ እንትን ግን እኔ ያን በቃ ስንገላታ ደስ ይለኛል።

ማርያምን ነው የምልሽ፣ እንደዚያ ነው እኔ ጣል ጣል አድርግሻለሁ። ስኬት ቴክስትሽን አልመልስም። አንቺማ ሴት ነሽ እንደ እኔ በሴት ለምለው የምትሰቃየው በወንድ ነው ምልሽ የማታ እንደ አንቺ እኮ ሴት ነሽ ጓደኛዬ ነሽ። እምቢ ብቴኝማ በብሎ ካጠጥቼ እቺ ዲቦራ የምትባል አይሆነ እንዳላየው ብዬ ነው። ግን እኔ ወንድ ዶች ልክ ማለት ነው ተጣልቼ ሲታረቁኝ አልፈልግም። አሁን አንድ ወንድ ልጅ ተጣልቼው ከተታረቀኝ አልፈልግም። ዲቦራ ድጋሚ እንዲጣላይ ነገር ቆሰቁሳለ በቃ አውቂ ቁስቁስ። ከዛ በኋላ ጣላለ አለ ዲቦራ ይቦልከኛል። ከዚ በሌላ ስልክ መደወል በቃ እንደዚ ምን ለምን አላቅ ሲጣላይ መከራ ነው፣ ሲታረቀይ መከራ ነው። አሮን ነው ጋይስ፣ በጣም ከባድ ነው እ አይነ ወልህ ነው ጋይስ ግን ሰው እኮ ማንም አይወድም። አሁን እንደዚህ ሰዎች ስልክ አላነሳም ሲሏችሁ፣ ሲያኮርፋችሁ፣ ብሎክ ሲያደርጓችሁ ማንም ሰው አይፈልግም። ግን እኔ ቀሰቃዩ ደስ ይለኛል። ኢንጆይ ያደርገዋለሁ። የሆነ ነገር እኮ መትቶልኝ ነው። እኔ ብቻ ነኝ ግን ላይክ በጣም የምናገረው ወርድ የሆነ ነገር ነው። እኔ ብቻ ነኝ ነው አምናት አምናት አም ካፕሪኮን ካፕሪኮን ንጋይስ ካፕሪኮን ሸራዎቶ ካፕሪኮን በነገራችን ላይ ሁሉም ሰው እንደዚያ ቤታ ሁሉም ሰው እንትን እንጂ እንጂ ቤታ ነው። አይደለም ዲቦ አስ ወንድ ነው እምልሽ። በቃ እንደዚሁም ችክ ይውልሽ ሁለ ችክ የሚልብኝ አልወድም። ማለት ግን ስቲል እንደ ሴትነቴ የሚደውልልኝ ምናምን ደስ ይለኛል፣ ደስ ይለኛል ሲደውልኝ፣ ሲያወራኝ ምናምን። ግን እኔ አንሰው ከወደድኩት ግን የምፈልገው ሲያሰቃየኝ ብቻ ነው እንጂ እንደዚህ በጣም እንትን ሲለኝ አልፈልግም። በቃ እኔ ስደውል፣ እኔ ቴክስ ሳረግ ሲቦልከኝ ከብሎክ አውጣኝ አላለ። ከብሎክ እንዲያወጣሽ ስታደ ከብሎክ ደግሞ ሲያወጣሽ ደግሞ መልሰሽ ትጠይዋለሽ። በቃ ዱኖ አይኖ ቶክሲክ ነገር ነው። ግን ሴና ዶኖሰሚ ማሪያ ምለምች ከብሎክ ደግሞ ያውጣኝ አላለ። ከብሎክ ሲያወጣኝ ደግሞ ማለት ነው ብሎክ ደግሞ እንዲያደርገኝ ቁስቁስ በነገር አድርገዋለሁ። ከዛ በነገር ደግሞ ቁስቁስ ሳደርገው ደግሞ በቃ ሌላ ሴት ሲያወራ ደስ ይለኛል። መቅናት ምናም በቃሉ ኖ ዲቦራ ማርያምን፣ በቃ ዲቦራ ታከሚ ለምን ይሄ ኖርማል ቶክሲክ ከሚባለው ወጥተሻል። አሁን አንቺ ወደ ኮምፕሊኬትድ ገብተሻል። ምንድነው አሁን የምትፈልጊው ነገር ራሱ? ምንም ግራ የማይጋባ በቃ ውስብስብ ያለ ነገር ዲቦራ በቃ መጣ አንድ ሰው ማን በቃ ፍቅ ደግሞ ማን ሰው ኖ ኖ ኖ ስጣላው በጣም ወደዋለሁ፣ ይናፍቀኛል ምናምን ምናምን፣ ፍቅሬ ይጨምራል። ስታረቁ ደግሞ ያስጠላኛል፣ በቃ ያስጠላኛል መታረቅ። ለምታረቁ እንደ አዲስ ልጣላላሉ። ደግሞ ሰው ፍቅር ማስያዝ ደስ ይለኛል፣ ከዛ ላሽ ማለት ዲቦራ። ከዛ ደግሞ ያሰው ደግሞ ካልፈለገኝ ደግሞ ልይዘኛል። ተምናስ ሽኮም የመጣው ችግር ይሄን ነገር ማስተካከል ፈልጋለሁ። ወይም ደግሞ እኔ ብቻ ነው የሚሆነው? ሌላ ሰው አለ ወይ? እንደኔ ነው? ገባሽ ካፕሪኮኖች ደዛ ነው። አይ ዶንት ቲንክ ሶ። አይ ሚን ካፕሪኮኖች ቶክሲክ ናቸው፣ ግን እንደ አይ ዶንት ኖ ኖርማል እኮ ነው። የመዝረጠ ጠበጣ ነገር የለኝም። ባይዘ ተሰርቾ ነው ሰርጀሪ ግን ለትንሽ ጊዜ ከወንበር መነሳት እንደሌለብኝ አስጠንቅቀውኛል። እንትን ይለኛል፣ አይደለም አንቺ ብቻሽ ይለኛል። አይ ዶንት ኖ ሲሩቆች መከራ፣ ሲቀሩሽ መከራ የሚለውን ዘፈን አዳምጩ። እንደዛ ማርያም፣ እንደዛ ነኝ እኔ። ዲቡር አውቃነው ቶሎ የሚሰርች ቢሆን ከዴቪድ ጋር አምስት አመት ማልቆየች ነበር። እንዲህ አውቃነው እያም አውቃነው አይደለም። ይህ ሰው የማን እንደሆነ ሳሚ ነው። ሳሚ ማ ሳሚ ነው። ግን የላካት ጊፍት ማናት? ቴንክዩ ሰው ማይ ሳሚ፣ የኔ ፍቅር የላካት ግፍት ማናት ማናት? የሀገር ልጅ ነው ሳሚ ማ ሳሚ ትመችሻለች? አዎ፣ እኔም ይመቸኛል። የቀነለ ያወይ ግን እኮ በጣም ገብቶልሻል። ምን ነው እጭ እናንተ ደሞ እኔ እኳ ሀሳቢ መግለጽ አልችልበትም። ኩልዛ አረ በጣም ሊገለሽልን የግራ ቢያጋቡ ሀሳብሽን። የኔ ቆንጆ ነይ ነይ የኔ ፍቅር ነይ ነይ ደሰዋሾ ማሚያ አዎ፣ ለምን ሰፖርት አረጋለች ምናም ስላለች ነው። እሱ ዘፍን ክፈትልኝ፣ እኔ ልስፈንልሽ። ቤታ በገብርኤል እንደታደርግ ያንቺ እኮ ለሁለት ሰከንድ ነው። የደዛኩ ሲያዘበዝቡ ነው የሚሉ። ለአምስት ደቂቃ እንቅልፍ ይወስደኛል። አምስት ደቂቃ አንቺ፣ መተኛት አለብኝ። እህቴም ማምጣት አለብኝ። ገና ጠዋት መግባት አለብን። አይ ቲንክ እኔም መተኛ ተረፍቶ መውሰድ አለብኝ። የቲክቶክ ማህበረሰብ ዛሬም እንመጣ እና የቲክቶክ ማህበረሰብን ፈርተን ዛሬ ስንቀር ማለት ነው። እኛ ግስጥ ብለን ፋብትን ብለን ብለን ዛሬ ጡቶች ውጥርጥር አድርጌ ነው የሚመጣው። ወጥረሸዋል፣ ልብስ ማለት ነው። ቤታ ጡት፣ ይሄ ግን በጣም ቲክቶክ እንዳይዘጋት ነካኪ በጣም እንትን ሆኗል ስሚ አንቺ ቆመሽ እኮ መች አየሁት ቅድም ቆመሽ እያሳችሽ ነበር አልቆምሽም ድጋሚ አይ አልቆምሽም ወይ ነው ቤታኩ ቲክቶክ ራሱ ራሱ ቲክቶኮች ራሱ ፎከስ ስለሚያደርጉብሽ ቤታችን ላይ ራሳቸው ራሱ ፎከስ ያደርጉብሻል።